ሰላም ሰላም የሲፈን ቤተሰቦች እንደናችሁ ደህና ናችሁ፣ አላችሁ እኔ ያለሁልሽ ገብረ ምስጋና እንደናችሁ ደህና ናችሁ። እልል እልል እንኳን ደህና ሳላችሁ። የሩት ደጋፊና የአብረሽ ደጋፊ ማለት ነው። አገቡ አገቡ አገቡ፣ እንኳን ደስ አላችሁ ማለት ነው። የመዳም ቅመሞች የብረሽ ደጋፊ የሩት ተደጋፊ ማለት ነው። አሁን ምን መሰላችሁ፣ ሁላችሁም ትላንትና ማታ የሰማው ነው። አብረሽ ላይፍ ገብቶ ነበር። ላይፍ ላይ ሲሆን ዱባይ መጥቶ ነበር ሰሞኑ። ታውቃላችሁ እንደምታውቁ አብረሽ ዱባይ ገብቶ ነበር ለሰርጉ ማለት ነው። ግን ኢትዮጵያ ውስጡም ሰርግ የሚደገስ ሰው ከብዶ፣ እሱ ግን ዱባይ ላይ ሰርግ መደገስ መጥተዋል። ግን ቆንጆ አሪፍ አድርገ ብላችሁ ታስባላችሁ? እንደ እኔ በኩሌ ማለት ነው አብረሽ እና ሩታ አሪፍ አላረኩም። እናትና አባት ሀገር እንደ ሀገራችን ማለት ነው እንደ ሀገራችን እንደ ባህላችን ከሆነ አገር ውስጥ መደገስ ነው። ኢትዮጵያ ማንም ትበልጣለች ማለት ነው። ኢትዮጵያ ማንም ትበልጣለች፣ ዱባ ትበልጣለች ማለት ነው። አገራችን ውብ ናት። አገራችን ሰው ተቀባይ ናት፣ ሁሉም ተቀባይ ናት ማለት ነው። አገራችን በጣም በጣም በጣም ምርጥ ናት ማለት ነው። ዱባ ትበልጣለች እንጂ ዱባይ ታች አይደለም። እኔ እንጃ፣ እንደሚያስቡ እኔ እንጃ። ታቃላችሁ፣ አንዳንድ ጊዜ ብር ቢበዛ ቢበዛ ይሰክራል ማለት ነው፣ ይሰክራችኋል። የቱ ብር ሰክራችሁ ነው ሰክረው ነው እንጂ የቱ ብር ትርፍ ስላለ ነው እንጂ። እንደዚህ ሰው እንደዚህ ሆኖ ዱባይ ኢትዮጵያ እናታችን አባታችሁን ጥቶ እዚህ መጥቶ ሰርግ ይደግሳል ብላችሁ ታስባላችሁ እናንተ ግን እንደዚህ ለእኔ ለእኔ ማለት ነው ደስ አለኝ ማለት ነው። የመደመ ቅበቦች ብዙ ይደግፋችኋሉ፣ ብዙ እንመጣለን እያላችሁ ብዙ ብዙ ነገር እያወራችሁ ነበር። ቅዳሜ ከሆነ ችግር የለም ቅዳሜ ትምህርት የለም፣ መዳመና ፈቅጅ ይመጣሉ እያላችሁ ትናንትና ሰምቻለሁ ማለት ነው። እናንተስ ምን ሆን ምን ሆናችሁ ነው እናንተስ እናንተ ነጌ እንደዚህ እንሆናለን ብላችሁ አታስቡም ምንድን ምንድነው ኩሩታ እና አብረሽ አብይ ማሪ አብይ አረጋችሁኮ እንጃ አብይ አረጋችሁኮ ሲጀምር እንደዚህ ሲጫጩ ሲጫጩ ማለት ነው ልጆቹም አብዶ አብዶ ምን እንድምናው ነው ዱባይ መጥቶ ሰርግ እየተደገሰ ነው ታውቃላችሁ ለእናንተ ብር ማለት ነው የእናንተ ደጋፍ ማለት ነው እንደዚህ ሰው መደገፍ ጥሩ ነው ግን አንዳንድ ጊዜ ቢያልፋችሁን ያስጠላል ማለት ነው ያስጠላል ነት እና እንደዚህ እንዳትሆኑ ማለት ነው። ለሰው እንደዚህ ዝፍዝፍ እንዳትሆኑ ማለት ነው። በቃ ራራሳችን ነገኛስ እንደዚህ እናደርጋለን ለኛስ ምን እንጠብቃለን ብላችሁ እንደዚህ ማሰብ አለባችሁ። እንዲህ አበረሽ ሮታ ሮታ ያላችሁ ጊዜያችሁን እየጨረሳችሁ የእሷ ቢሱ እኮ ብር ያገኛሉ። ብር ብር ያገኛሉ። ስንት ዶላር ስንት ድ በቀን ስንት ከእናንተ በላይ ነው። ሰርቶ የሚወሉ ስለዚህ እናንተ ስትደግፉ እንደዚህ ዝን እንደ እናንተ አሁን ቤታችሁ ሄዶ አንድ ሁለት ቀን ስታድሩ አራአዳራችሁም ማለት ነው። ስለዚህ እናንተ ምንድን ናችሁ እንደዚህ ማረጋችሁ፣ እናንተ ተረጋጉ በቃ ምንድን ነው አብረሽሩታ መንግስት መሰላችሁ እንዴ? መንግስት አይደለም እኮ መንግስትም መንግስት ቲክቶክ ላይ ሆናችሁ እየተሳደባችሁ፣ ሀገራችን እየተበጠበጠ፣ እንደዚህ እንደዚህ እያላችሁ እየተሳደባችሁ፣ አይደለም እንዴ? ምንድን ነው እንደዚህ ማሽቃበጥ ማለት ነው። ማሽቃበጥ ጥሩ አይደለም። እናንተ አሁን ስንት ዶር አታወጣለሽ ማለት ነው? እንመጣለን እንመጣለን እያች ባባ ስትሄዳላችሁ፣ እዛም ሰርግ ከሄዳችሁ ከፍ ትከፍላላችሁ። አሁን ስንት ነው? ሁለት መቶ ታወጣላችሁ ሶስት መቶ ታወጣላችሁ። ለእናት ስላማ ተባላ ትልቅም እንደ አብደሻል፣ እንደ የትም ቢሆን ወንድም ቢሆን ወንዶች አይደለም ሲጀመር ሴቶች የመዳም ቤት የሚሰሩ ማለት ነው። አንዳንዶቹ ብዙ ብዙ ብዙ የሚያስቡ አንዳንዶቹ አሉ፣ አንዳንዶቹ ዝም ብሎ የሚያስቡ ባዶ ባዶ አሉ። እና ስለዚህ እንደዚህ ማድረግ ጥሩ አይደለም ብዬ ነው የማስበው። እሱ ለራሳችን እሱ ለራሳችን በቃ እንደዚህ ያለ ያበረሽ ማለት ነው። ለምን ፍቅሬ እኔ ጋ መታ ሰርግ አልዳገሰችም? ለምን ሰርግ አልመጣችም ማለት ለምን እንዲህ አንቴ ማለት ነው። እውነት መናገር ማለት ነው። ቤትኤን እናትክና አባትክን ጥላ እንደዚህ ሰርግ መደገስ እኮ ጥሩ ብርቅ አይደለም። እኮ ዱባይ ውስጥ ዱባይ እኮ ኢትዮጵያ ኢትዮጵያ እኮ ዱባይ ይበልጣል እኮ ሲጀመር ኢትዮጵያ ትበልጣለች እንጂ ዱባይ እኮ ምንድን ነው ዱባይ እኮ ስራ ብርስ ከሌለሽ፣ ምንም ኢትዮጵያ ውስጥ ብር ከሌለሽ የት ፈለግሽ የፈለግሽን ቦታ ሄደሽ የፈለግሽን መግባት ትችላለሽ፣ ግን እዚህ ዱባይ ላይ ብር ከሌለሽ ምንም ወጠሽ መግባት አትችልም። ታቃለሽ። እና ፍቅር ለምን መጠሽን ጋ ሰርግ አትደቅስም? ፍቅር ለምን እንዴ? እሷ እኮ የሚሰማት ነገር አላት።

ላብረሽ እናብረሽ ብላችሁ እንዳታከብዱ ማለት ነው። እናንተም እንዳትጮው ማለት ነው። ውሻ አንዱ ከጨዎች

እና ስለዚህ ነጽ እንዳገባችው ካገባ በጣም ጥሩ ነው ብዬና ላያችሁም፣ እንዴት እንዴት ደስ ይላል ማለት ነው። እንደ ባላዊ ማለት ነው አርጋ ማለት ነው እንደ አንድ በቃ እንጃ ምን አላችኋለሁ፣ አይታችኋል። እና ስለዚህ እንደዚህ እንዳታከብዱ ማለት ነው፣ እንዳታከብዱ። ምንድን ነው እንደዚህ ማካበድ? እና እንደዚህ እላችኋለሁ ሁላችሁም ቤተሰብ እና እንደእናንተ፣ ማ ደስ ይላችኋል። ያው ለማንኛውም አብራችሁ ቆዩ። ላይክ ሸር፣ ሰብስክራይብ